ባላም ባራስ እንኳን ደህና መጣ ሰላም ሰላም ሰላም እንዴት ነህ አንቶኒዮ እግዚአብሔር ይመስገን ሰላም ነህ እንዴት ነህ ደህና ነህ ወይ ደስ ብሎኛል ስላየው ስለሰማሁህ ደስ ብሎኛል ድምፅህን በጣም ረጅም ጊዜ የእኔ ጥያቄ ምንድን ነው በአብ በወልድ በመንፈስ ቅዱስ ስም የሚጠመቅና በኢየሱስ ስም ብሎ የሚጠመቅ ልዩነት አለው ወይ ምክንያቱም አሁን የአብ ወልድ የመንፈስ ቅዱስ ስም ክርስቶስ ኢየሱስ ነው ይባላል። እሺ፣ በኢየሱስ ስም ስ ማለት እራሱ የሚለውንም ጥያቄ ስለሚያስነሳ ልዩነት አለው የሚለውን ለመጠቀ እሺ፣ ቴንክ ዩ ጥሩ ጥያቄ ነው። ሰላም ባላምባራስ፣ እንኳን ደህና መጣ። ሰላም ሰላም። እንዴት ነህ አንቶኒዮ? እግዚአብሔር ይመስገን፣ ሰላም ነው። እንዴት ነህ? ደህና ነህ ወይ? ደስ ድምፅ ትንሽ እንትን እያለ ነው። ደስ ብሎኛል ስላየው ስለሰማሁህ ደስ ብሎኛል ድምፅህን በጣም ረጅም ጊዜ የእኔ ጥያቄ ምንድነው በአብ በወልድ በመንፈስ ቅዱስ ስም የሚጠመቅና በኢየሱስ ስም ብሎ የሚጠመቅ ልዩነት አለው ወይ? ምክንያቱም አሁን የአብ ወልድ መንፈስ ቅዱስ ስም ክርስቶስ ኢየሱስ ነው ይባላል። እሺ በኢየሱስ ስም ስ ማለት ራሱ የሚለውንም ጥያቄ ስለሚያስነሳ ልዩነት አለ የሚለውን ለመጠቀም ጥሩ ጥያቄ ነው። ይህ በጣም ቀላል ነገር ነው። መመሪያውን መጽሐፍ ቅዱስ ስላደረገ ሰው ጌታ ኢየሱስ ክርስቶስ ወንጌልን አስተምሮ ዝም ብሎ ጥሎ አልሄደም። ወንጌልን አስተምሩ ብሎ ለሐዋርያቱ ነው ኃላፊነት ሰጥቶ ሄደም። ስለዚህ ጌታችን ኢየሱስ ክርስቶስ በሚያዝበት ጊዜ አብ ማለት አባት ማለት ነው እንጂ ስም አደለም ወይም የተጸውዖ ስም አይደለም። ወልድም ሁሉ ሰው በቀላሉ የሚረዳው ወልድ ስም አይደለም ልጅ ማለት ነው። የአብን እንኳን አልተረዳንም የሚል ሰው ወልድ የሚለው ላይ ሲመጣ ግልጽ ነው፣ ወልድ የተጸውዖ ስም አይደለም። ልጁ የሚወለደው ከአንቺ የሚወለደው ልጅም፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ ነው እንጂ ስሙን ወልድ ትዪዋለሽ የሚል ነገር የለም። ስለዚህ ጥምቀት የወልድ ስም ነው እንጂ የሚያስፈልገው ወልድ ብለን ንጠመቀው። ስለዚህ ጌታችን ኢየሱስ ክርስቶስ በሚያዝበት ጊዜ ጀንዊንሊ ሰዎች ምንድን ነው ተጠምቆ ጥምቀት ያልታየ ቢሆን ኖሮ ምንድን ነው ማለት የፈለገው የሚል ጥያቄ ሊመጣ ይችላል። በሁለት መንገድ አንደኛው አብ ወልድ፣ መንፈስ ቅዱስ እያላችሁ ድገሙ ማለቱ ነው ወይ ታጠምቆ አብ ወልድ፣ መንፈስ ቅዱስ በሉ ማለቱ ከሆነ ያው እንደሱ ይደረጋል። የአብ የወልድ መንፈስ ቅዱስን ስም እያጠየቀ ከሆነ ደግሞ ያ ስም ማን ነው ተብሎ በዛ ስም ይደረጋል ማለት ነው። እንደሱ አይነት ትዕዛዞች ሌሎችም ስላሉ፣ ለምሳሌ የጌታን ስም የሚጠራ ይድናል ተብሎ ተጽፎ ምን ብለን ነው የምንለው? የጌታ ስም የጌታ ስም ነው የምንለው ወይስ ጌታ ስም አለው? በምንድን ነው የምናውቀው? በተግባር ላይ መጀመሪያ የታዘዙት ሰዎች የተኛው ተገባበሩ የተኛው እንደሆነ የሚያሳዩንን መቀመያየት ነው። እኛ የመጀመሪያ ክርስቲያኖች አይደለንም። የጌታ ኢየሱስ ክርስቶስን ትእዛዝ ለመፈጸም የመጀመሪያ እጩኝ አደለን። እንዲፈጽሙ የተሰጣቸው የተነገራቸው ሐዋርያቶች አሉ። እንዴት ፈጸሙት እነሱ? ምክንያቱም ምንድነው ያለው ጌታ ኢየሱስ እናንተን የሚቀበል እኔን ይቀበላል፣ እናንተን የጣለ እኔን ይጥላል ነው ያለው ሐዋርያት ሥራ ማነው፣ ሉቃስ ምራፍ 10 16 ላይ ከእናንተ የታመመ ቢኖር ይላል ያዕቆብ መጽሐፍ ላይም ስታነብ ማዕቆፍ ምዕራፍ 5 ቁጥር 16 አካባቢ ላይ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሎች ወደሱ ይጥራ እና በጌታ ስም ዘይት ቀብቶ ይጸልዩለት ይላል። በጌታ ስም ነው የሚል። ምንድን ነው ትእዛዙ? በጌታ ስም ማለት የጌታ ስም የጌታ ስም እያሉ ማለት ነው ወይስ የጌታ ስም አለ? ስለዚህ ለፈውስ ሄደው ያደረጉበትን ቦታ ስትል ማንም አይጨቃጨቅም። ኢየሱስ በኢየሱስ ስም ነው መባል ያለበት ብሎ በኢየሱስ ስም እያለ ነው ሰው ወደ ፈውስ የሚሄደው። እሱ ግን በጌታ ስም ነው ያለው። ለምን የጌታ ስም የጌታ ስም አይባልም? አይ አይደለም። እዚህ ጋማ ስም ጠይቋል። ጌታ የተጾ ስም ስላልሆነ ስም ጠይቋል። እና ያ ኢየሱስ ተብሎ ነው ፈውስ መምጣት ያለበት ይባላል። ኦኬ። ይህ ነው በአብ በወልድ በመንፈስ ቅዱስ ስም ነው ያለው። የተጾ ስም እዚህ ውስጥ የለም። ስም እያጠየቀ ነው ማለት ነው። እዚህ ያ ያጠየቀው ስም ማን ነው ብሎ ነው መጀመሪያ የታዘዙ ሰዎች ማን ነው እያሉ ነው በዛ መጀመሪያዎቹ ክርስቲያኖች በሙሉ መጽሐፍ ቅዱስ ላይ የምናያቸው ክርስቲያኖች በሙሉ እየተጠመቁት በኢየሱስ እየተባሉ ነው ኦኬ ሌላው ኢየሱስ በኢየሱስ ስም ሲል ሌላ ነገር ያመጣል ወይ የተጸውኦ ስም ያልሆነ ነገር የተጸውኦ ስም ያጠይቃል የተጸውኦ ስም ግን ሌላ አያጠይቅም ለምሳሌ ይህ አሁን አንተን የአባት ስም ማን ነው ብልህ የአባት ስም የአባቴ ስም ነው ብለህ አይደለም የምትነግረኝ። ስም አላቸው አንድ የምትነግረኝ ስም አለ፣ የአባተ ስም ለምሳሌ ምሳሌ ነው የምልህ እንደ ሌላ ትውሰድብኝ። ለምሳሌ የአባተ ስም ማን ብዬ ልጥራው? የአባተ ስም ለምሳሌ ጳውሎስ ነው ልበል። ኦኬ። ስለዚህ የአባቴ ስም ጳውሎስ ነው ካልከኝ በኋላ የጳውሎስ ስም ማን ነው ብዬ ብልህ መልሶ ጳውሎስን ነው የሚያመጣ። የጳውሎስ ስም ሌላ ነገር ሌላ የለውም። ለምንድነው እንደዛ የሚሆነው? ጳውሎስ የተጽኦ ስም ነው። የተጽኦ ስም ላይ ስም ብትጨምርበትም መልሶ ራሱን ነው የሚሰጥ። የጳውሎስ ስም ማን ነው ብዬ ጳውሎስ ነው እንጂ የጳውሎስ ስም ተብሎ ሌላ አይሆንም አይደል? የአባትህ ስም ስል ግን አባት ስም ስላልሆነ የግዴታ ምን ያጠይቃል? ስም ያጠይቃል። ጳውሎስ ሚለውን ያስመጣል ማለት ነው። የጳውሎስ ስም ብትባል መልሶ ጳውሎስ ነው የሚሆነው። እንግዲህ አይ ሆፕ ግልጽ ይመስለኛል። እግዚአብሔር ይባረክ። ስለዚህ በመጽሐፉ መሰረት የእግዚአብሔርን ቃል ይህ በኢየሱስም የመጠመቅ ጉዳይ ዝም ብሎ የሃይማኖት ጉዳይ የቤተ እምነት ጉዳይ አይደለም። ብዙ ቦታ ተሸፈኑ ሌላ ብዙ ትምህርቶች በብዙ ቦታ ይነገራል። እቺ ጉዳይ ግን በምንም ታምር አትነሳም። እስኪ የሃይማኖት ሽኩቻ የሚደረግባቸው ክርክር የሚደረግባቸው ጉዳዮች ሁሉ ተመልከተ። በኢየሱስም የመጠመቅ ጉዳይ ቶፒክም አይደለም ርዕስም አይደለም ምክንያቱም ያንን የእግዚአብሔር ቃል የተቀበሉ ሰዎች ያደረጉት ነው የሚለው ነገር ብዙ ቦታ የለውም። በጣም ነው የሚያሳዝነው። በዛ ሁሉ ክርክር ውስጥ፣ በዛ ሁሉ ሙግት ውስጥ ይሄ የእግዚአብሔርን ቃል የተቀበሉ ሰዎች ያደረጉት የተባለው ይሄ ትልቅ ነገር ግን የለም የለም። ስለ ጥምቀት እንኳ ትልቅ ቦታ የሚሰጥበት ቦታ ላይ በኢየሱስም የማጥመቅ ጉዳይ ምንም ቦታ አይደለም። ስለዚህ ዝም ብሎ ክርክሩ ኢንቬይን ነው ማለት ነው። ለዚህ እኔ የምፈልገው የእግዚአብሔርን ቃል መቀበል ነው የምትሉ ወገኖች ካላችሁ፣ እውነት ፍላጎታችን እሱ ከሆነ ዝም ብሎ ይሄ ሶሻል ሚዲያ ላይ ያለውን ሙቀት፣ የክርክር ሙቀት ብቻ መከታተል ሳይሆን ህይወት ነው የምፈልገው፣ የእግዚአብሔርን ቃል መቀበል ነው የምፈልገው የሚል ሰው እንገዳው የእግዚአብሔርን ቃል የተቀበሉ ሰዎች በጌታ በኢየሱስ ስም የተጠመቁት ናቸው። ሐዋርያት ስራ ምዕራፍ 11 1 ላይ አይተናል። ሐዋርያት ስራ 8 16 ላይ አይተናል። ኤፌሶ ምዕራፍ 1 13 ላይ አይተናል። ሐዋርያት ስራ ምዕራፍ 2 ቁጥር 41 ላይ አይተናል። በኢየሱስም የተጠመቁት ሰዎች የእግዚአብሔርን ቃል ተቀበሉ፣ የመዳንን ቃል ተቀበሉ፣ የእውነትን ቃል ተቀበሉ እየተባሉት ናቸው በጌታ በኢየሱስም የተጠመቁት። ስለዚህ ይህ ከዚህ ዝም ብሎ ሶሻል ሚዲያው ላይ የሚደረገውን ለተለያየ ዓላማ በተለያየ ዓላማ የሚደረገውን ግርግር ሳይሆን የእግዚአብሔርን ቃል ለመቀበል በእውነት የምትፈልጉ ወገኖች በጌታ በኢየሱስ ክርስቶስም ለመጠመቅ ፈቃደኛ መሆን ይጠበቅብናል ማለት ነው። እሺ ሌላ ጥያቄ ያለው ሰው ላስተናግድ።